የእንስሳ መከየል የሚባል አለ። ከተማው ብቸና ማለት እህል የምንሸጥበት ነው። ደግሞ ፈቀቅ ብሎ ማለት ከተሜ ነው። ግን ዝፍቅ ነው። እንደ ከተሜ እንደዚህ እንደ አዲስ አበባ ያወራል። ወደ መጋብር እንዲያገኝ እንዲደልቅ ሲባል መ እንዲው ልንገራቸው ወይ ድለቃ ገብተን ብለን ወዲ ሀገራቸው ጫማ የለችም። እሷን ከሀገር ስትወጣ ስንት ብር ይዘ ነው የመጣ? እኔ አራት ባውንድ ነው እሱ ደግሞ አምስት ባውንድ ይዞ መጥቶ ሞጨለቁት። ግን ምስር በምስር ላይ የምትበላ ምግብ አለች። እሱ ስንከት ስንከት ነው ወደ አዲስ አበባ

እሺ ሌላስ ሌላስ፣ የማን ዘፈን ትጫወቱልኛ? እስኪ ገጠር አካባቢ የምትለው የእኛ ሀገር ነው። ሰንደለላ ሰንደለላ እኔ ላንቺ ፍቅር አጣው መላ ሰንደለላ ለላ ሰንደለላ ሰንደለላ ሰንደለላ እኔ ሰንደለላ ፍቅር

ምን ተሰማችሁ? መብራቱን ስታዩ መኪናውን ስታዩ? እኔ የደረሰብኝ ነው እንግዲህ። አሁን እንግዲህ መጀመሪያ ይሄን እንጦጡ ሆኛ አየሁት። አቤት እዚያ ሆኜ እስኪ ይሄው አዲያ እንግዲህ የጣና ነው ታውቀዋለህ። እንደዛ ጭው ያለ እኔ መሰለኝ አሁን መጣ ባስተው ቢሱ ይሄ ጎጃም በረንዳ እዚያ አሁን በዚህ ልብስ እዚች ትንሿ መኪና እየመጣ በጎኔ እንደው ፉቲት ትጥላለች ጎንጎኔን ሳይ በዚህኛው ትመጣለች እየእንደው አንድ ቀን በዝግምግም ስመታት ወገቧን መተዋት ከዚያም በኋላ ደግሞ ሰውየው የሚነዳ ሰው እየመጣና በቡጥ አፍንጫ ያመታኝ ለምንድን ነው ብዬ ስለው ይሄ ይሰበራል አለኝ እና ይስበርህና እኔን ለምን ትገለኛለህ ስለው ይሄ ደግሞ እየሮጠ መጣ እየሮጠ መጥቶ እኔን አደን አለው ሲል ቂጡን ገፍቶ ሮጣ ነው አንድ ገፍትሮ ሊያውም

በለው በለው ሲለው የወንድ ላይ ሞቱ በለው በለው ሲለው የወንድ ላይ ሞቱ ሴቷም ተጓጋ ላይ ተረጋ ማሪያቷ እ ደኖ ደኖ እንኳን ምን ነና እንኳን ደም ነና አይዞህ እያለኝ እንደውም ልጁ ጠጋበኛ ነኝ ዱብ ዱብ በይ እንደበረዶ ተልጅነቱ በረሃ ለምዶ እትትትት ያለው አመልቱ መልካም ወልዳለች የዳምጤናቱ ዳምጠ

ብርሃኑ ገብረማርያም ለአብሮነታቸው አመሰግናለሁ። ጤና ስጥልን።